የትግራይ ክልል ዛሬ ለደረሰው የአገር ጥፋት ሁሉ በስልጣን በነበሩበት ሰዓት የሰሩት ግፍና በደል በመጠኑ ዋጋ እንዲከፍሉ አድርጓቸዋል። ይህ ደግሞ ደጋግመን ወንጀላቸውንም ነግረናቸዋል። ፍርዳቸውንም ቀድመንና በስልጣኑ ላይ እያሉ ነግረናቸዋል። በመናቃቸው ዋጋ ከፍለዋል፣ ገናም ይከፍላሉ። አንድ አራተኛ ጉዳት ተቀብለዋል። ገና ሶስት አራተኛ የሆነ ሙሉ ጥፋታቸው እየተከተላቸውና ሊጨርሳቸው እየተጓዘ ይገኛል። በምንም ሰውኛ ዘዴ አይቆምም። ደግሜ ነው የምናገረው፣ አንድ አራተኛ ጉዳት ተቀብለዋል። ገና ሶስት አራተኛ የሆነ ሙሉ ጥፋታቸው እየተከተላቸውና ሊጨርሳቸው እየተጓዘ ይገኛል። በምንም ሰውኛ ዘዴ አይቆምም። ኢትዮጵያዊነት ተዋህዶ እምነት ሰንደቋ የመላይ ሰው ዘር በሙሉ የሚመዘንበት በሚዛኑ ቀሎ ሲገኝ የሚጠረግበት የሚወገድበትም ነው። ቃሉን ልድገሙ። ኢትዮጵያዊነት ተዋህዶ እምነት ሰንደቁ አረንጓዴ፣ ቢጫ ቀዩ ማለት ነው። የመላ የሰው ዘር በሙሉ የሚመዘንበት በሚዛኑ ቀሎ ሲገኝ የሚጠረግበት የሚወገድበት ነው። እነዚህም ኢትዮጵያዊነትን ተዋህዶን ሰንደቋን ሊያፈርሱ የደከሙ የቻሉትን ያህል ለዲያብሎስ ግዳይ የጣሉ በመሆናቸው በፍጹም ይጠረጋሉ። በተለይ በአማራው ሕዝብ ላይ ልክ ሂትለር በጀውስ እስራኤላውያን ላይ የሠራውን የዘር ማጥፋት አብዝተውና በከፋ ጭካኔ ፈጽመውታል። ዛሬም እግዚአብሔር ስለፈረደባቸው ፍርዱ እያሳደዳቸው እየጨረሳቸው ይገኛል። እጅግ የመረረ የአማራ ጥላቻን በልባቸው በመትከላቸው ህዝባቸውን ሁሉ ለዚህ ዜረኝነት ሰለባ እንዲሆን አድርገውታል። ከላይ ማስወገድ ሲገባው ስላዘላቸው ፈቃዳቸውንም ፈጻሚ በመሆኑ ገና መከራው ባላየው ባልሰማ ነው መጠን ይቀጥላል። ሁለቱም ጋ ያሉት የኦሮሚያው ወህዴድም ወያኔም በአስተሳሰብ በስልት፣ በጭካኔ፣ በኢትዮጵያ ጠልነት፣ በዘረፋ፣ በሌብነት በሁሉም ተመሳሳይ ተወራራሽ አስተሳሰብ ያላቸው ናቸው። ሁለቱም ትዕዛዝ የሚቀበሉት ከጌቶቻቸው ከአሜሪካ፣ ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከቻይና፣ ከአረብ ኢሚሬትስ፣ ከሳዑዲ አረቢያ፣ ከቱርክ፣ ከግብፅናም ከሌሎችም ነው። በሚሰጣቸው ሁሉን አቀፍ ድጋፍ እስካሁንም በከፋ አጥፊነታቸው ቀጥለዋል። ሌሎች ክልሎችም እንዲሁ በእነሱ መንፈስ የሚገፉ ሆነው ለኢትዮጵያ ጥፋት እየተባበሩ ይገኛሉ። ወያኔዎች ለሠሩት ግፍ፣ በደል፣ ኢትዮጵያ ጠልነት ራሳቸውን በኢትዮጵያ ሀብት ንብረትና የሕዝቦቿ ንብረት ዘርፈው ነጥቀው በክልላችን በሚሉት በዘረፋና በሌብነት ገነቡ። በተለይ አማራውን ፈጁ፣ አደኸዩ። በወልቃይት ብቻ በመቶ ሺዎች የሚቆጠር ሕዝብን አጠፉ። ዛሬ በአገራቸው ከወልቃይት ጠገዴ፣ ጠለምት በጥቅሉ ከጎንደር የተጋዙ እስረኞች በአገራቸው አስረው ጉድጓድ ውስጥ ከትተው አጥፍተዋል። እስካሁንም በጉድጓዳቸው አስረው የሚያሰቃያቸው ጥቂት አይደሉም። የእነሱ ግልባጭ የሆነው የኦሮሞማው መንግሥት፣ በኢትዮጵያዊነት የሚምለው አንድም ቀን በወያኔ ስላለቁት ስለተሰወሩ፣ ስለተፈጁት ያነሳው የጠየቀውም የለም። ይህ ወያኔ ተብዬ ድርጅት ያን ሁሉ ግፍ ሲፈጽሞ ሳይጸጽተው፣ ዛሬም ያየ ዘረፋ ወርቃማ ዘመን ትዝ እያለው ያንኑ አውሬነቱን ዳግም ሊያስቀጥል ያልማል። ዶሮ ብታልም ጥሬዋን እንዲሉ ዛሬም ሁለቱም ማሪዎች ጊዜ የሰጣቸው ቅሎች፣ ድንጋይ ሰባሪዎች ለአንዴና ለዘላለሙ በእግዚአብሔር ብርቱ የቁጣ እሳት ይጠፋሉ። ከሁለቱም ኃይሎች ጋር ያልተሰለፈ ያልደገፈ፣ ያልተባበረ፣ ያልተጠቀመ እጅግ ጥቂት ነውና ሕያጁ ከምናስበው በላይ ነው። ወያኔ በኢትዮጵያም ታሪክ በአፍሪካም የቅርብ ጊዜ ድጋፍ ከአውሮፓ ከአሜሪካ፣ ከእንግሊዝ ብዙ ቢሊዮኖችን በእርዳታ በብድር ያገኝ ነበር። የሚደንቀው እንግሊዝ በጀት ደጋፊ፣ የአፋኝ ፖሊስና ደህንነት ደግሞ ደሞዝ ሸፋኝ ነበሩ። ዛሬም ስራቸውን አላቋረጡ። ያ ገንዘብ ደግሞ በወያኔ ባለሟሎች ውጭ ተሻግሮ ዛሬ በድርድር ስም ስውር አጀንዳቸውን እያስቀጠለም ይገኛል። ሁለቱም በምንም መንገድ የማያመልጡት በፍጹምም ያልታየ ቅጣታቸውን አሁን ያዩታል፣ ይቀበሉታል። ለአንዴም ለሁሌም ይደመድማቸዋል። በታሪክም በትቢታቸው፣ በጭካኔያቸው፣ በዘረኝነታቸው፣ በዘራፊነታቸው፣ በጨፍጫፊነታቸው እንደ ምሳሌ ለመጩም ለሚተርፎም ትውልድ ምሳሌ ሆነው ይዘከራሉ። ከእነሱ የሚተርፍ ጥቂት ሰውን ቢኖር እንኳን በሰፊት ለመታየት ለመቅረብ እጅግ የሚቸገር ዘወትር ወገኖችን የሚረግም በሁለመናውም የተጎዳ ይሆናል።